ታቦተጽ ጽዮንን ይዘን ወደ ጦር ሜዳ ስላልወጣን ልዛ ነው። ሰላሳ ሺህ ሰራዊት ያጣ ነው፣ የተሸነፍ ነው፣ ሽንፈት የገጠመን የተዋረር ነው፣ በጠላቶቻችን እጅ የገባ ነው፣ ታቦቷን ይዘን ስላልወጣን ነው አሉ። ስለዚህ ምን እናድርግ ተባባሉ። ታቦተ ጽዮንን ይዘን እንውጣ ወደ ጦር ሜዳ ተባባሉ። ታቦቷን ደግሞ ማን ይዞ እንዲወጣ ተደረገ? የኤሊ ልጆች እግዚአብሔርን የበደሉ አፍኔን እና ፊናስ ታቦቱን ተሸክሞ ወደ ጦር ሜዳ ወጡ እግዚአብሔር የተገዳደሩትን ስርዓቱን እኩን ያፈረሱትን የኤሊ ልጆች ሊበቀል ፈልገዋልና የኤሊ ልጆች ታቦት በተሸከሙበት ተገደሉ ይላል። እግዚአብሔር እንደዚህ ለመሆኑላችንን ብታደገን ታቦት በተሸከሙበት ከመገደል ካይናት አባቶቻችንን እግዚአብሔር ይሰውርልን። ዛሬ ካይናት የሚጠላበት፣ ካይናት የሚሰደድበት ታቦት የሚሸከሙ ከእግዚአብሔር ጋር የተወዳጁ ሰዎች፣ እግዚአብሔር ቤተሰቦች የሚጠሉበት ዘመን ላይንን ያለ ነው። ነገር ግን ከታቦት ጋር ከመሞት እግዚአብሔር አምላካችን የሰውረን። ስለዚህ እነሱ ሞቱ፣ ነፍሳቸው ከስጋቸው ተለየ። አሁን ምን አሁኑ ተረሱ። ጠላት አሁን ደግሞ መጣና የእግዚአብሔርን ታቦት ከሀገራቸው ማርኮ ወደ ፍልስጤማውያን ሀገር ወሰዱት ይላል። ታቦተ ጽዮንን ከቃሉ ጋር ናቸው። አሁን ጨርሻለሁ። ወደ ዛሬ ትክክለኛው ታሪክ ልገባላችሁ ነው። ታቦተ ጽዮንን ወደ አገራቸው ወሰዱ። እነዛ ፍልስጤማውያን ጣዖትን የሚያመልኩ ሰዎች ናቸው። በአገራቸው አይን እያለው የማያይ እጅ እያለው የማይዳስስ እግር እያለው የማይራምድ ጆሮ እያለው የማይሰማ ግዑዝ የሆነ ዳጎን የሚባል ጣዖት ያመልኩ ነበር አለ። የእግዚአብሔርን ታቦት ወሰዱና ታቦቷን ከታች አድርገው ጣዖቱን ዳጎንን ከላይ አድርገው በድዘግቶበት ሄዱ ይላል። እመቤታችን ጽላት ጽላተ ሙሴ ሌሊቱን ዳጎንን በደረቱ ገልብጣ ባደረችው፣ ይላል። ክብርና ምስጋና ለመድኃኒዓለም።